የሚያስፈልጋችሁ ነገር ከማርቲ ጋር ሄዳችሁ መግዛት ትችላላችሁ። ያው ከመስሪያ ቤት እየደወሉ ስላስጨንቁ እኔ ወደ መስሪያ ቤት ሄዳለብኝ። ምንም ችግር የለውም ጋሼ፣ የማያስቸኩል ከሆነ እኮ ሌላ ጊዜ መሄድ እንችላለን። ማርቲ የለን፣ አንድኛ የምሬ ነው። ደማንም ሰው እንድትዘላዘልብኝና እንድትበላሽብኝ አልፈልግም። አደራሽን፣ እንቅስቃሴውን በጣም በመከታተል ያለውን ነገር እንድታሳውቅ ይፈልጋሉ። ምንም ችግር የለውም ጋሼ አሳውቆታለሁ ግን እኮ ማርታ፣ እስካሁን ድረስ ምንም ነገር አላየሁባትም። ማርቲ የኔ ያለ እናት አሳድጋት እጅግ በጣም በጥንቃቄ ነው የማሳድጋት ነገር ሁሉ በማሟላት እያሳደጉ ለመኝ ደግሞ እንደምታኩራኝ ምን አለ ያመ

በሩን አትከፍትም እንዴ? ምን ሆኖ ነው እስካሁን ሰዓት የሚያስተኛት? ምናልባት እንቅልፍ ጥሏት ሊሆን ይችላል። ጋሼ እኔ እኮ ቁልፍ ይዤ ያለሁ ወይ? ምን ሆኖ ነው እስካሁን? ቁልፍ ይዘሽ ነው በሩን ስቀጠቅጥ ዝም የምትይ? በእውን ቶሎ ስብቱ። ምን ሆና ነው እስካሁን ድረስ? በጠዋቱ ተነስታ ነበር። ምንድን ነው መልሶ የሚያስተኛ ምናደርግ ምናምን እንቆያለን ምናምን ብለውኝ ወጡት። ለምንድነው ምታይ? እግዚአብሔር ልብስ ለብሰሽ ይቅርታ ጋሼ። ትከፍት እንደው ትንሽ ልጠብቃት እኮ ብዬ ነው። ኧረ እንደውም እዚህ ነው ያደረኩት። ይሄው ጋሼ

እንዴ አባዬ፣ ተመለሳችሁ እንዴ? ብዙተኛው ማለት ነው። እኔማ ከመሥሪያ ቤት ሲያጨናንቁኝ ለትጂ የምገዛለትን ነገር ሳልገዛላት ነው የመጣሁት። አንቺ ግን ለምንድነው እስካሁን ሰዓት የተኛሽው? ሰዓት እኮ ተመልሶ ለመተኛት በጣም ገና ነው። ምን ላደርግ አባዬ፣ ቤቱ እኮ ባዶ ሲሆን ማድረገው ነገር ግራ ገባኝ። በይ አሁን ተነሽና ለትጂ የሚያስፈልጋትን ነገር ገዛዥላት። ገንዘቡን ለራሷ ሰጥቻታለሁ። እኔ ደግሞ አንድ ሰላሳ ደቂቃ አረፍ ብዬ እሄዳለሁ። ማለት አንተ ብቻ ነህ እዚህ ልትሆን? አይ አይ አባዬ፣ እኔ እኮ እንዳትጨነቅ ብዬ እንጂ እኮ። ውይ ራሴን በጣም አሞኛል፣ በጣም አሞኛል። አንተም ስራ ቦታ ሄድ፣ እኔም ደግሞ ትንሽ ልተኛ። አይሻልም ከቤት የማያስወጣ ማን? ማርቲ ተይ እንጂ በጣም አሙሻል። ማለት ነው እንጂማ አንቺ ወደ ውጭ ተልከሽ እንዴት አስችሎሽ? አዎ አባዬ እውነሻለሁ እራሴን። ውይ ይኸውልህ፣ በቃ እንዲህ ነው። በቃ ጩህ ጩህ ይለኛል። ህመሙ ነው መሰለኝ እንዲህ በቃ ጩህ ጩህ ይለኛል። አክንቤል ልውሰድሽ። ዛሬ ሁኔታች ምንም አላመረኝ። ቤትንሽ አባዬ። ማን አናቴ ነው። በቃ እንደዚህ በቃ ያመኛል። በቃ ግዴለህ አባዬ፣ ትንሽ ልተኛበት። ታዲያ እንደዚህ አሞሽ እያዩ እንደ ዝም እላለሁ? አንድ ልጄ እኮ ነሽ። እንዲህ እያዩሽ ወደ እዙ ይሆናል ኧረ አባዬ ግዴለህም ትንሽ ልተኛበት ይሆናል ግዴለህም ትንሽ ልረፍበት ወይ ወይኔ ምን ሆነሽ ሸርቃች አንቺ አናቴን እኮ ነው ወይኔ አባዬ በቃ እንደዚህ ነው የወለግ በቃ ህመሙ ጩሂ ጩሂ ይለኛል ግዴለህም አባዬ ትንሽ ልረፍበት ወይኔ

ቆይ ልጅቷ ምን ሆና ነው? ማ ማርታ ምን ሆነች? ምን ሆነች? የሆነችውን ነገር እኔ ባቅ ኖሮ አንቺ ትጠይቂሽ ነበር እንዴ? ቆይ ምንድነው የሚያስጨዋት? ምንድነው እንደዚህ የሚያስቀባጥራት ነገር እንዴ? መቀባጠሩን ስጥ ተቀባጠር መጨወርም ጀመረች እንዴ? ወይኔ ወይኔ፣ ወይ እኔ እኔ፣ በቃ አንዳሽ ነገር ተጠግቷታል ማለት ነው እንዴ? በእናትሽ፣ እናንተ ሰዎች አብዳችኋል አለ እንዴ? እንዴ? ቆይ ምን እንደሆነ የተጠጋት ወደ ወርሶ አይደል እንደ የሆነ ነገር ተጠግቷታል ያሉት። ጠዋት ኮ እኮ በሰላም ነው ተሰናብተናት ከቤት የወጣ ነው። ከምን ከምን የሆነ የተጠናወታት ለማንኛውም ማለት ቁጭ ወታት እርፍ። እኔ አንቺ ሰው ነሽ ብዬ ላማክርሽ የመጣሁለት ነው። የሞትኩት ወይኔ ወይኔ ማርትዬ ወይኔ

ጋሼ ጋሼ መድኃኒቷን ከመውሰዷ በፊት ምሳ ላቅርብ፣ እንደዚያ አይሻልም እ በቃ ሂጃት እንትን አንቺ ምግቡ ነገር አለ

የየቃልይ ባለፈ ቤት መታ ነበር አላያት አልጋ አልጋው ነበር እኮ። ከዛ ደግሞ የወደድኩትኝና አውሽኝ ብያ አዋሰችኝ። እሱ የእሷ ነው። ምን ነው ማርቲ አንድ ልጅ እኮ ግዛልኝ ብትኝ እኔ ነው እኔ ለዚያን እሺ ነው። ደግሞ የሰው ወርቅ አያደብቅ ሲባል አልሰማሽም? ደህና ቦታ አስቀምጪውና መልሽላት። እሺ ነበር እኮ ሲጀመር። ወይ አሁን በተኛበት ወልቆ ምናምን ነው የሚሆነው። ግዴለም፣ ነገ ትመልሽላታለሽ።

ታዲያ አንቺ ምን አገብቷሽ እንዴ? አንቺ ከመች ወዲህ ነው? ቆይ የውሻ ቀብር አስፈጻሚ ሆነሽ እርፍ ያልሽው? ቆይ እሷ ገና ለገና ውሻ ሞተብኝ ብላ እሪ ብላ ተለሰ። ለነገሩ ምን እሷ ብቻ አንቺ ይገባኝኮ እንዴት ሆንክ ትኛለሽ? እንዴ አረ አንድ ነገር አድርጊና፣ ከዚህ ከዚህ ቤት አስወጪኝ። ምን ላደርግ ኪራ፣ ተጨነቅኩ እኮ ምንም አማራጭ አጣሁ። እሺ እስከ መቼ ነው እዚህ የምቀመጠው? ልሞትልሽ እንዴ ማርቲ፣ አረተይ፣ ግን አረተይ፣ አረተይ፣ ማርቲ፣ እሺ እሺ፣ ትንሽ ብቻ ታገሰኝ። የሆነ መላ እፈጥራለሁ። ማርቲዬ፣ እንዴት ነሽ? ተሻለሽ? ምን ሆንኩ ጋሼ? እውነቱን ነው እቺ ልጅ አይኗም ፊቷም ተቀያይሯል። እዳች ነገርማ ተጠናውቷታል። በሉ ብሉ። እንግዲህ ሂጅ መኝታውን ላጸዳዳ። አልፈልግም፣ ማለቴ ተመልሼ ልተኛ ስለሆነ እኔ እራሴ አጸደዋለሁ። ኧረ ምን በወጣሽ ያደርሽበት ላይ እንዴት ተመልሰሽ ትተኛለሽ? እኔ እያለሁልሽ ሂጅ፣ ከፋፍተውና ንፋስ ያክ። ቆይ፣ አንቺ ልጅ ግለምድም ነግርሽ አትሰሚው? ወይኔ ግራ ግብት እኮ ነው የምትይኝ። አልፈልግም አልኩሽ አይደል? አልፈልግም

አንቺ ልጅ ምን ሆነሽ ነው? ምግቡን ቢንጂ እዚህ ስልክ ላይ ፍጥጥ ብለሽ ስለምትዩ ነው። አንዴ ራሴና፣ ምን አንዴ ጭንቅላቴን ከፈለኝ፣ ወገቤን ቆረጥመኝ፣ ምናምን የምትዩ

አንዴ ብቻ ርምጭ፣ አንዴ ብቻ ብቻ። አንተ ማነህ? ምን እየሰራህ ነው? ተረጋጊ፣ አላስረዳሽ። የማርቲ ጓደኛ መጽሐፍ ይዘህልኝ አለችኝ ና፣ ከዛ የእናንተን ድምፅ ስሰማ እዚህ ግብ አለችኝ። መጽሐፍ እንዴት ነው? እባክህን በደንብ አስጠናት ብላ ብላ ጎረምሳ እዚህ ይዛ መምጣት ጀመረች አይደለም አንተ ነመተ እንደ ሰማይ ስባሪ ኤላይ ላይ ወድቀ ያስጮኸኝ። እንደውም እናገራለሁ። ለማንም ትናገሪ። አንቺ እየለመንኩሽ አይደል እንዴ? ቆይ ምናለ ምን አለ ትንሽ እንኳን ምትረጂ። እኔ ምን አገባኝ? አንተ መሰልከኝ፣ የሰው ቤት የገባኸው። እንደውም ጋሼ ልጄን ጠብቅልኝ ብለው ስለነበረ እነግራቸዋለሁ። አረ በወንድ ልጅ አምላክ፣ አረ በእናት ለምንሽ፣ በወንድ ልጅ አምላክ። እኔ ችግር የለውም ልሙት፣ ማርቲን አንድ ነገር እንዳያደርግ የሚፈራለሁ። አዲስ ፍቅር ሲያመናቅር አሉ አይ ጋሽ ጉዳቸውን አልሰሙ ልጅ ጫዋናት ይላሉ አይ ጉድ በናት በናት ልለምንሽ በናት አንድ ነገር አድርግና ከዚህ ቤት አስወጥ በናት ፈለግሽውን ነገር አድርግልሻሉ ይጨቆኛል ኧረ የእናንተ ተባባሪ ልታደርጉኝ ቢዩ አላደርግም እኔ አልሰማም አን አንቺ ግን እንደው ምን አይነት ጉድነሽ? እንደው ምን ጉድነሽ? ለክፍል አትግቢ የምትለኝ ለካ ሁልጊዜ ለዛ ነው ለካ

ምን አገናው? እኔ እናገራለሁ እናገራለሁ፣ ምንም ማድረግ አልችልም፣ እናገራለሁ። ተይ ግን፣ ተይ ግን፣ ተይ ግን በእናትሽ ትዕግስት፣ ተይ ግን፣ ተይ ግን። እኔ ምንም ማድረግ አልችልም። ይኸውልሽ፣ ጋሼ ከመስማቱ በፊት እኔ ካልነገርኩት የእናንተ ጦስ ለእኔ ውሎ የሚተርፍልኝ፣ ስለዚህ መናገር አለብኝ። እ ንን ው ይሰማል ያለሽ መጀመሪያ ማን

ማጣራሽ በእግዚአብሔር ለማንም አትናገሪ፣ በእናትሽ በእናትሽ። ኧረ ለማን ወሬ ወሬ ያቀበለሽ ብላችሁ እንደዚህ ነኝ ስንት ነገር

ብዬ ሳላዋረድሽ አሁን መክፈሉኝ ቶሎ። እሺ እንከፍላለን፣ ግን ደግሞ ኪራስኪ ድረስ እዚህ ቁጭ ትያለሽ እሺ? ቆይ፣ ከዛ በኋላ እንደማትናገሪ በምን ላቅ እችላለሁ? ቃል ግቢልኝ። ተከፈልሽ ግን አሁን አደለም የምትከፊ። አሁንማ ከየት አምጥተን እንከፍልሻለን? ብቻ እንዴት አድርጌ እንደማስወጣ አላቅ። አባዬ ይውልስ ሳላውን ቁጭ ብሏል። ይውላችሁ እኔ የኋላ ኋላ ነገር

ትግስትን ጥሪያትና ግዳያት በያዝ። እኔ ምን አገባኝ። እኔ ምለው፣ ቆይ አንቺ አሞኛል አላልሽም እንዴ? ገብተሽ አይደለም እኮ ትግስት፣ ትንሽ ረፍ ብላ ተኛች። አይጧ ደግሞ የረበሸችኝ። ታውቃለህ ደግሞ እኔ እንደምፈራ። አባዬ አታውጣት። ቆይ፣ ከመቼ ጀምሮ ነው ግን እዚህ ቤት ውስጥ አይጥ መግባት የጀመረው? የምር ግን አይጧን በአይንሽ አይተሻታል? አይቼታለሁ፣ አይቼታለሁ። የምርሽን ነው?

ያ ቤት ሁለተኛው ፎቅ ላይ